ፅናት ክፍል 88 ይዘን መጥተናል። ደህና ነኝ አባቴ፣ ሁሉ ሰላም ነው። ከብቶቹ፣ እርሻው ያለች እየጠየቀች ነበረ። እሸቱ በጣም ናፍቆኛል አባቴ። አረ ሲቀልድ ነው። አ እዚህ እኮ አለ ገዝተን እንበላለን ያለች ነበረ። አባቷ ላይ እያበረች ነበረ። ዝናቡ ዘነ በብላ አባቷን እየጠየቀች ነበረ። የምን ህልም አባ እባክህ የምንባብ ነው አባት እያለች ህልም አይቶ አይቶ ነበረ። አባቷ እሺ ጸልያለሁ፣ አንተ የምጸልይልኝ እሺ። እንደተነሳህ ህልምልም አልክ ህልምልም፣ ህልምልም በሉ። እናንተም ህልም ካያችሁ ማለት ነው እኔ ከጽናት ሰማዊ ዛሬ ህልምልም ህልምልም በሉ ብላ ለአባቷ እየነገረች ነበረ

አለቻት እኔም አስቤ ነበር ምን ሆነ ሻል ማለቴ ራሱ ስሪ በሆነ ብኝ እንጂ እያለቻት ሌላ አስቤ አይደለም። ችግር የለውም ሀገር እስከሚወጣ ድረስ ብሎ ግምኝ ፈረስ ብጭኝ ብኝ ሀያነኝ አለቻት። እንደዛ ትበይ እና ምን ሆነ ሻል እችን ተነግሪ ካስቆጣሽ ምን ሊበልሽ እያለች ነበረ እሷ እንኳን ያሰበችው አባቷ ደውሎ መጥፎ ልምስ ላይ ነገራት ነው እና ከዛ እሷ ግን እሷን አይታ የያዘን መስሯት ብዙ ነቀፍ እያወረቻት ነበረ። አባቴ ደውሎ ነበረ አባትሽ ደውሎልሽ ነበር ታድለሽ። ከዛ በሕልሜ ሁለት እባቦች ቀጥ ብሎ ወደ ቤትሽ ገቡ እቺ ላይ ተጠመጠሙ ሳሪ ማለ ልትነግራት ደስ ነውዲ ግን ይህንን አየሁ ብለሽ ነው የተጨነቀሽ የጨነቀሽ ታረታይ በበዓላት ታምኝ፣ በበዓላት ተመኝ ደግሞ ያሰብሹ ሁሉ እኮ ለምሹ ነገር እኮ ይሆናል። ስለዚህ ብዙ ተመኝ ሌቻት፣ እየመከረቻት ነበር። እውነት እኮ ነው። እና እንዳፈታት ነው። በመጥፎ ከተረጎማችሁ መጥፎ ይሆናል፣ ወደ ጥሩ ከተረጎማችሁ ግን ጥሩ ይሆናል ማለት ነው። ይባላል የሆነን ከልሽ ይሆናል። አይሆንም ከልሽ አይሆንም። እና አይሆንም ብለሽ አስቢ፣ እኛንም እንዳታስደፍሽን ራይ፣ እባቡ በኋላ አይመጣም እያለቻት ነበረ። እንደዚያም ቢሆን የምሳብ ነገር አልወድም፣ ይህ ብላ ሰውነቴ ዋረረኝ እያለች ወጣች ማለት ነው። ፅናትን በጣም እያሳወች ነበር። አባቴ ያድራ አትፈትነኝ፣ አልበል ፈተናውን ደግሞ አቃላል አድርግልኝ ብላ ፈጣሪዋን እየለመነች ነበር። ብቻ ሁሉንም የምታግስበት ፈተና ልቦና ስጠኝ ልች እያለቀሰች ጸሎት እያደረገች ነበር። ጽናት ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ባላችሁበት ይብዛ። ቤዚ ቤዚ ተመለሰች ቤዛ ቤዛ ተመለሰች። ወደ ጽናት ድራማ እንኳን ደስ አላችሁ። ያው ብዙዎች ቤዛ ነው የወደሙትም በጥና በስራ ፋቷ የተነሳ በቃ ኑሮ እንደማይሰራ ሰው ያስመስላል። እኔ አልመለስም አልመሰልም፣ ወልፌ ልታስወግኝ ነው እያለች እናት ዋጋ እያወረች ነበር። ውይ ውይ ብላ እየጨዋች ነበር ከእናት ዋጋ

እንደ እማዬ የልጅሽን ፍቅረኛ እንደዚህ ነው እንደምትቀበዩው እማዬ እያለች። አየህ አይደለ ምን አይነት ህይወት ውስጥ እየኖረን እያለን። እንደማዬ ምንድን ነው የምትያው? እቤት ግቢ ግባባዮች፣ ግራ። ይሄ ለምንድን ነው ሁል ጊዜ እሄዳለሁ የምትለው? ለምንድን ነው እኔ ጋር አትቆዩ? ብላ ስራ ስላለኝ እኮ ነው አላት። በቃ በቃ

በጣም ደስ ብሏት፣ በጣም እየሰራች ነበረ። ቆንጆ ቆንጆ ምግብ ነው እያለች ነበረ። ምንድን ብላ በጣም ደስ ብሏት ወደ ቤታቸው የጽናት ፈተና ቤት ልትመለስ ነው ነበረ። ናአሉ ደግሞ ምሮ ሰርፕራይዝ አደረጋት። ወይ ሲያምር ሆነች። ምሮ ቆማ እየሳቀች ነበረ። በጣም ደስ በሚል ሰርፕራይዝ አደረጋት ነው ነበር። ከዛ ምሮ ወላሂ፣ ምንድን ነው የሆነ ነገር አለቻል አለች። የእኔ ቆንጆ ሲያስብሽ ነው እያለ አቀፍ አድርጎ ሳማት። እኔ እኮ ማታ ስትል የእኔ እናት ምንም እንድትሄድ አልፈለግም። ዛሬ ብቻችን እንድናጣጥም ነው። ምን ላድርግ ይሻላል? ወጥ ላድርግ? ኧረ ተይ ግን ብተርፍስ አሁን መነሳት አማራጭ መሰለኝ። አዎ እንደዚህ የሚጨነቅ ሚስቱን ለማስደሰት እንደዚህ ምጥር ባሌት አለ እያለችው ነበር። እኔ አሉ አይደል? ኧረ ተው እንደዚህ ስትል ደግሞ ሰው እንዳያይ ቢያይ ሚስ እኔ ሰው ቢያኝም ከአንቺ ውጭ ንክች ብያለው፣ እያለ አይኗን አይንሽን ጨፍኝ ብሏት ቀለበት አረጉት፣ ቀለበት አደረገላት። ተገብኛለሽ አዎ ብላ በደስታ ተቀበለችው። ከዛ ምሩ በጣም ደስ አላት። የምር አስመሰሉ ናት። የብሩህ እና የናሆሜ ፍቅር በጣም ያስደስታል ናት ያስገናል። ዋው ከራ ካለ ቤዛ ቤት ወጥቶ እየሄደ ነበር። ጎርቤ እባክ ያናንተና አንዴ አዳምጠኝ ያዳምጠኝ እባክህን እናቴ አደለው። ለምንድን ነው የማታዳምጠኝ? ምን አደርጌ ነው የምትሄድ? ለምንድን ነው ልጅ እንደዚህ የምታመነጫጭቃት? እንደዚህ ስትለፋደድ ቆሜሊያት። እንደዚህ የምትሆነው እኮ በአንቴ ምክንያት የተነሳ ነው። ልጅቷ ጭንቅላቷ እየተነካው

አ ሞልታ ድችሽ እብድ ነው ምትለኛለሽ? ትኛለ እ ባለትዳር ነኝ እኔ አግባ አላልኩ እኔ አግባት አላልኩኝም። ትንሽ እስከምታገግም ትንሽ የእኛ ቤት ቆይ ነው ያልኩት። ማኔንኝችንም ይሳት ስለ ልጅ ነው እያወራን ያለነው። ለቃላትክ ተጠንቀቅሽ። ሃያ አራት ሰዓት ስለ አንተ ታወራለች። ክርቤል፣ ክርቤል፣ ክርቤል ትላለች። አንተ ግን ለመጥራትም ስሟን ተጠየፍኳት። ያንን እንዲያደርግ ያደረገኝ የእሷ ስራ ነው፣ እሷ ማለት ቆላ ለባሽ ሴጣን ናት እያለ እናቷ ጋር እየተጨቃጨቀ ነበረ። ምን በድል ምን በድለ ነው ግን እንደዚህ የምትናገረው ልጄን ገላብኛለች፣ ሚስቴር ልትገላት ነበረ፣ ግን እግዚአብሔር የስራዋን ሰጣት እያላት ነበር። ብቀጣ አንተን ነበረ የሚቀጣው ፈጣሪ በፍቅር ላይ ሌላ ፍቅር ስለያስኩ ከዚህ በላይ የምናወራ አይመስለኝም። እባክህ እባክህ ልለምን እያለች እየለመነችው ነበረ። እግሩ ላይ ይወድቃል። አስናናልኝ እንደ እናት ልለምንክ። ልጆች በሙሉ ጥሩ ቦታ ናቸው፣ እሷ ብቻ ናት። ቤታችን ሁሉ ተበጥብጠዋል ብላ እሺ ላስበባት አለዋት። የቤትን በደስታ ሳይሆን ይህናትነትን እንዴት ነሽ? እግዚአብሔር ይመስገን ደህና ነን። ኩርቤላለች አለኝ። ቡና እየጠጣ ነው ቤቱ ድረስ መጣች። የቤዛ እናት ክራን ቤዛ ለማስታረቅ ቤዛ ያው ንግባ ወይስ ስትል ዝም ብዬሽ እንኳን አላስገባም። እዚህ ቤት ማን ይውጣ ማን ንግባ እንዴት አውቃለሁ? እሺ ችግር የለው እኔ እዚህ እጠብቃለሁ፣ ጥሪልኝ እያለችው ነበር። እሺ እጠራልሻለሁ። ያው እንደውም መጣ

ፍቅር በልመና አይሆንም የሚለው ነገር አልሰሙም እንዴ? ፍቅርን በለምኖ ልጄን አግባልኝ፣ ልጄን አከባግብልኝ፣ ልጄን አጽናናልኝ ብላ የኩርቤ የቤዛናት ኩርቤ ልን ወይም ደግሞ ክራን እየለመነችው ነበር። ክራ ግን ትዳር ስላለው እሷንም በሰዓት እያናገራት አደለ እናትከ አይደለም ሆይ፣ ለምንድነው ማታከብረኝ? የድሮ ትውልድ የድሮ ትብቁ ትልቅ ሲሆን ያከብራል። የሆኑ ትውልድ ግን እያለች በጣም በንዴት እያወራች ነበር። የቪዛ እናት የቤቲ እናት ማለት። ቤቲ ግን በክራ ፍቅር እራሷን ሁሉ ስታ ነበር። መድኃኒት ሰጥቻት፣ መድኃኒት አባድን፣ መድኃኒት አስተኝቻት ነው የመጣሁት። በቃ ስብስባት እንደዛ አድርጊ ኖ ልጄ ይህን አክል ምን በደለችክ? ለምንግዳያት አትለኝም? እሽን ምን አድርጊ

ማድረግ አይቻልም አላት። መጨረሻ ዕድል እየሞከርኩላት ነው። አንተ እንድታግዘኝ ነው እባክህ ነን እያለች እየለመነችው ነበረ። እባክህ ተረዳኝ እባክህ ልጄ እያለች ነበረ። እሺ በቃ ሂጂ ጽናት እንዳታይሽ ስትል፣ ጽናት ክራ እንደውም ልጄን ያሳበደቻት ወይዘሪት ልያት ና በሩን ገፍትና ልገባ ስትል ጽናቴ እዚህ ላይ ምንም አላደረገችም። እሺ አሁን ውሳኔ ምኑ ላይ ነው? ወይ እየመጣ አያት አለው እያለ ጨራ እንደዛማ አይሆንም፣ ዶክተሮች ጥሩ ቦታ ላይ ትሆኑ ብሎኛል፣ እያለች በግድ ክራር ሕይወት እየበጠበጠች ነው። የቤቴ እናት ማለት ነው። ያው ፍቅር በልመና አይሆንም፣ እሷ ካልፈለጋት ምንም ማድረግ አይቻልም። እባክህ ልጄ፣ እባክህ ቤታችን። እኔ እናንተ ቤት መሆን አልችልም። በቃ እንደዚህ ካልክ በቃ ቤታችን ሆነ

ይቺ ተረገመች ያዋራ ሰምታ እንዳይሆን ብቻ። ለነገሩ እዚህ ተለጠፈ እንዴት አሰማ ቻ ሄዳ ለጽናት እንዳታወራ እያለ ነበረ። ልስታን ሰምታለች። እና ውድና የተከበራችሁ የጽናት ድራማ እንደቀጠለ ነው ክራ ንት ውስጥ